ዛሬ የምሰራው ኸልያ ነው። ማጅናት የሊጡን አሰራር ከፈለጋችሁ የሊጡን አሰራር ከፈለጋችሁ ፈጢራ ፈጣይር ብዬ የሰራሁት እንትን ላይ ያለላችሁ ቪዲዮ ላይ ያለላችሁ የማጅናቱን አሰራር እዛ ላይ ማየት ትችላላችሁ። አሁንም የምሰራው ያኔ በሰራው ማጅናት ነሰል ማጅናት ነው፣ ግን የምሰራው ኸልያ ነው። አብረን እንከታተል ማለት ነው። በዚህ ፍሬጅ በነከረ ማለት ነው። እንደምታዩት እዚህ ጋር እንትን አለኝ። ሲኒያው እንጃ ይዛርግ ያለውኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ። ነው የሚያስፈልጉን ግብዓቶች የሚፈልግ ሰው ከላይ ሰርተን ከጨረስን በኋላ የሚደረግ እንትን አለ፣ የግርፋ ዱቄት ግርፋ ማለት ነው። እሱን እናደርጋለን። ከዛ ይሄንን እንደዚህ አድርገን ከቆራረጥን በኋላ ታያችኋል። እንደምታዩት ሱፍራ አለ፣ ሱፍራ ንጥፍ ያለው ከታች። ካነሰኝ ጀምራለሁ ማለት ነው። ለዚህ ካደረግን በኋላ እዚህ እቃውን በዱቄትና ዱቄትና ዘይት አድርገን እንለቀቀዋለን እንዳይዝብን ማለት ነው። እዛ ትንሽ ዘይት ጠብ አደርጋለሁ ታያችኋሉ። እዚህ ካደረጉኝ በኋላ አሁን ቀጥታ ወደ አሰራር ነው የሚሄደው። እዚሽ ጋር ትንሽ ዱቄት አስቀምጣለሁ። ትንሽ ዱቄት አድርጌያለሁ እዚሽ ጋር ጀንንትን እንዳይለይ ማለት ነው። ታያችኋል እንደዚህ እያደረግን ይሄን እንደዚህ እያደረግን ታያችዋል በዚህ መልኩ እንጨርሳለን ማለት ነው። አጅናው በጣም ያምራል። አጅናውን የምትፈልጉ ልጆች ወይም ይሄንን ሊጡን አሰራሩን የምትፈልጉ ልጆች በፊት የሰራሁት ቪዲዮ አለ። እዛ ላይ ሄዳችሁ ማግኘት ትችላላችሁ። ታያችኋል፣ እንዴት እንደሚያምር። እኔ አንድ አይነት አጅና ነው የምጠቀመው፣ ለፈጣይር አንድ አይነት አጅና ነው የምጠቀመው። አቆራረጤ እየታያችኋል ውስጥ እንደዚህ አድርገን ውስጥ እንደዚህ ቅብር እናደርግና ከዛ እንደዚህ ከዛ ይሄንን የተረፈውን አጅና እንደዚህ እኩል ሳይዝ እንዲመጣል እናድርገን። እንዳምር እንዳምር የሚያምር እንዲሆን አንዳንድ ሰው ያው መጠን ይችላል። በጣም ይወዱታል። በተለይ በረመዳን በጣም እሰራዋለሁ በብዛት አያቆይም የሊጡን አጅናውን ከፈለጋችሁ ታች የሰራሁት ፈጣይር ብላችሁ ታገኙታላችሁ ፈጣይር ሰራውት ላይ ክሮዋሱን ምናምን የሰራውትበት አለ እዛ ላይ ታገኙታላችሁ በጣም የሚጣፍጥ ደስ የሚል ማጅናት ነው። እጅን ራሱ አልያዘኝም ዘይት ስላለዋጅ ነው። ታየችዋል እባካችሁ አበረታቱኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ኔ ወዶች ሰራላችሁ። የምትፈልጉትን የአረብ ምግብ የሐበሻም ሆነ የአረብ ኮሜንት ላይ ያስቀምጡልኝ፣ ይሰራሉ ኢንሻአላህ።